ሰላም ሰላም ውድና የተከበራችሁ ውድ ቻናል የቤተሰብ እንዴት ናችሁ? አላችሁ ባላችሁበት ቦታ ሰላማችሁ ይብዛ። እንዴት ናችሁ? እኔ ደህና ነኝ። እግዚአብሔር ስም የተመሰገነ ይሁን። ዛሬ ጨረቆች ወድማት ወድናልና እኔ ዛሬ ለማን እንደሚፈርድ አላቅም፣ ሊፈርድ አልችልም፣ በፍጹም ማለት ነው። ምክንያቱም ትናንት የተደረገ ነገር ፕራንክ ቢሆንም በጣም ከባድ ነገር ነው። ሶ እሶ ከፕራንክ ነው ብለን ተቀብለናል እና ሀይሚ አሁን ይሄንን ይቅርታ መቀበል አለመቀበል ጉዳይ የላትም። አሁን የተደረገው ፕራንክ ላይ የኔ ማስተማር የፈለጋችሁ ትምህርት አለ። ከዚህ በፊት አይታችሁ ዳልና ፍጹም አፈቅርሻለሁ ላንቺ የሚገባሽ እኔ ነኝ ብሎ ነው የመጣው። ይቺ ሴይጣን የመጣሽ ጊዜ ማለት ነው ማለት ነው ገባችው። ያኔ እነሱ ፕራንክ ነው ብሎ ከነገሩ በኋላ እሷ ደግሞ አፈቅር ያለው እሱ ከኔ ጋ እንዲሆን ይፈልጋለሁ ብላ ነው ፕራንክ የጀመራችሁ ማለት ነው። ምክንያቱም ለማስተማር እንደዚህ ቢሆን እንደዚህ ቢሆንስ እንደዚህስ ማለት አሁን አፈቅራለሁ ብለ መተኛል ብአፈቅርስ እንደዚህ ነገር እውነትም ቢፈጠር ሪሊም ሆኖ ማለት ነው እና እንደዛ ሆኖ ቢሆንስ ብላ ነው የአስተማራችን ማለት ነው። ገባችሁ እናን የሚላችሁ ነገር ብኖር

እኔ ድል የምፈልገው ነገር ብኖር ሄሜን አትዘግቧት፣ አትዘቅዘቋት እና ከሞት ሰዓት ደቡት ሄሚ የቻናሉን ሰብስክራይብ ብታደረጉ ነው ደስ የሚለው ነው። እና ቤተሰቦች እኔ ምንም የሚፈርድ ነገር ምንም የለም። ሄሚ ለምን ይቅርታ አልተቀበለችም አልልም። ያደረገው ማለት ትናንትና የተደረገው ነገር በጣም ልብ የሚሰብር ነገር በጣም በጣም የሚያስጠላ ነገር ነው። ሶ ስለዚህ ሄሚ ለምን ይቅርታ አትቀበም? ይሄ ነገር እንደዚህ እንደዚህ አይደል እንደ ፍራንክ ነው አይደል? እንደ ለምንድን ነው ማትስም ምናምን አልችልም፣ ምክንያቱም አያገበኝም። እና ምን እንዳለ ልናውቅ አንችልም። ሶ እና እንደዛ ነው የምለው እኔ ማለት ነው። እና አትስደቧት። በቃ ስራ ነው የሆነ ነገር ማስተማር የፈለጋቸው ነገር አለ። እንድታስተማሪን እንፈልጋለን። ብሩክ ግን ለውሳኔ አትቸኩል ለማለት ይወዳለሁ እኔ ማለት ነው የምሩነ ሲነግራችሁ ለውሳኔ ያለ ቸኮላ አንዳንዴ ለአንዳንድ የሆነ በቃ ከዚህ በኋላ ከኔ ጋር ሆኚ ይዋቀኛል ብላለች ብለ የማይሆን ነገር ውስጥ አትግባ። ተረጋግጥ፣ ያስቢባት ለሷም ሆነ ታላት ማለት ነው። ገባ ለአንዳንድ ሴጣን እኮ ማለ ገብቶ እንዴ በቃ ይሄን አስቢባት ይሄን አድርግባት ይላል። ይሄን ደግሞ መቀበል የለባችሁም እናንተ ማለት ነው እኔ ምላችሁ እና እንደዛ ነው ቤተሰቦች። የዛሬ ቪዲዮ ላይ ያላቅም ፎቶ ደግሞ ስለ ፎቶው አወጥታ ነበር። ሄቢ ማለት ነው ሄቢ፣ ይሄ ፎቶ አንቺ ብቻ ሳይሆን እኛ በጣም ተናደናል የምር። እና ይሄ ደግሞ ኤዲት ነው ይመስላል፣ ኤዲት ነው የምናውቅ ነገር የለም ምናክል አክል ሊዘግና እንደሆነ እናውቃለን፣ ግን እየፈራ ነበረ ትላንትና አይተናል። እና ይሄ ደግሞ ተረጋግጠ አስበሽ ማለት ማስተማር የፈለግሽው ነገር ካለ አስተምርን የኔናት። የቀረው ቤተሰቦች አናለን፣ ለምን ሰብስክራይብ ያደረጋሱ ቤተሰብ ሆኖልኝ የደውል ምልክቱን ጫኑ። ሰብስክራይብ ያድርጉኝ፣ እና አንድ ሺ ብታስገቡኝ ደስ ይለኛል ብዬ ያስባለሁኝ ቤተሰቦቼ

እና እግዚአብሔር ሰላም ያርገን። እና ደሞ እርግጠኛ ሆኜ የምነግረው ነገር ሄሜ እንደዚህ ስላልሽ ብቻ ይለያያሉ ብላችሁ የምታስቡት ካላችሁ ባህል ምን እንጂ በእውነት አይደለም ይሄ ነገር። ኦኬ እሊ ውስጥ ገብታ ነው ተናዳ ነው ነገር ሲለ ነው ያናደደው በነገራችን ላይ እና እንደዛ ይልሻሉ፣ እንደዛ ይላችኋሉ። ደሞ ተረጋጉ እና አስቡበት። ተረጋግታችሁ ልጅቷን ደሞ አትዘተባትላችኋሉ ባላችሁ በቶሎ ሰላማችሁ ብዙ። ተናደሩ። ይቶቼ ወዳችኋለሁ።